ጓደኛችን እኔ ሚስቴ ኮንትራሴፕቲቭ እንድትጠቀም አልፈልግም ናቹራል ሲስተም ነው የምንጠቀመው ካላንደር ሲስተም ምናምን የሚል ነበረ አሁን አራተኛ ልጁ ልደት እያከበረ ይገኛል ስለዚህ ሁላችንም ማወቅ ያለብን ሴት ልጅ መቼ ነው ፈርታይል የምትሆነው የማትሆነው ላይክ ማርገዝ የሚፈልግም አይፈልግም ማወቅ ያለበት ነገር ማለት ሴት ልጅ በአንድ ሚኒስትሪያል ሳይክል ውስጥ የማርገዝ እድል ያላት በአምስት እስከ ስድስት ቀን ውስጥ ብቻ ነው ወንድ ልጅ ከወር እስከ ወር ፈርታይል ነው ግን እኛ ጋር ነው ወሊድ መከላከያ ሙሉ ለሙሉ እኛ ጋር ያተኮረው አንዴ በሉፕ አንዴ በኮንትራሴፕቲቭ አንዴ የሚቀበረው እየተባለ ማለት ነው ነው ዋይ ኤኒዌይ ባክ ቱ ዘ ፖይንት ሚኒስትር ሳይክል በየሴቱ ይለያያል። ከ21 ቀን እስከ 35 ቀን ሊቆይ ይችላል። ይህንን ለሁለት ፌዝ እንከፍለዋለን። የመጀመሪያው ፎሊኪላር ፌዝ ነው። እሱ ፌዝ ላይ ምንድነው የሚፈጠረው? ካሉት እንቁላሎች ውስጥ ማለት ነው፣ ፒቱተሪ ኤፍ ኤስ ኤችን ይልካል። ፎሊኪላር ስቲሙሌቲንግ ሆርሞን። ከዛ ላይ ዛጋ ያሉት እንቁላሎች ማነው ስቲሙሌት ይደረጋሉ ማለት ነው። ከዛ የሆነ አንድ አስራ ምናምን ሀያ ምናምኖቹ ማደግ ይጀምራሉ። ልክ ማደግ ሲጀምሩ ማነው እነሱ ደግሞ ያላቸው ሴል አለ ከውጭ፣ እሱ ኤስትሮጅን ማምረት ይጀምራሉ። ኤስትሮጅን ሲያመርት ፒቱተሪ ጋ ይሄድና ማለት ነው አረጋገው በቃ አንዳቸው ይደጉ እንጂ ሁሉም እንዲያርጉ አንፈልግም። ስለዚህ ሆርሞን ፕሮዲዩስ ማድረግ አቁም ይባልና ኤፍኤስኤች ይቀዘቀዛል ማለት ነው እዛ ጋ። ከዛ ላይ አንድ የተመረጠችዋ በደንብ ኤፍኤስኤች ያገኘች እንቁላል ተለቅ ስትል ድጋሚ ኤስትሮጅን ፕሮዲስ ማድረግ ትጀምራለች። የዛ የፌሴች ጋር ሄዳ አሁን አንዷ እንቁላል ለኦቪሌሽን ዝግጁና ሲባል ማለት ነው። ፒቲታሪ ኤልችን ይለቃል። ኤልች ደግሞ ይሄድና ማለት ነው በደንብ ያቺ እንቁላል እንትን ያለችዋ በርስ አርጋ ከኦቫሪ ከእንቁላል ማቀፊያ ወታ ወደ ቲዩቡ እንድትሄድ ያደርጋል ማለት ነው። የዛ ምን ተፈጠረ? ኦቪሌሽን ተፈጠረ። ያቺ እንቁላል ቫያብል የምትሆነው ማለት ነው ከ12 እስከ 24 ሰዓት ብቻ ነው። አንሪሌትድ ፋክት በአንድ ኢጃኩሌሽን 150 ሚሊዮን ስፐር ፕሮዲስ ያደርጋል። እኛ አንድ እንቁላል ና ያለን እኛን መከላከያ ምን ወስደው በዛ ሰዓት ማ ነው አንድ እንቁላል የተመረጠችው ወደ ቲዩብ ስትፈጠር ከኋላ የነበረ አስ ጃኬት እዚጋ የምታዩት ኮርፐስ ሉቲየም የሚባለው ይቀራል። እሱ ደግሞ ምን ፕሮዲስ ማድረግ ይጀምራል ፕሮጀስትሮን ደግሞ ፕሮጀስቴሽን በቃ የሆን ነገር የሆን እርግዝና ይፈጠር ብሎ ተስፋ እያደረገ ማ ነው ኢንዶሜትሪየም ጋር ሄዶ ሴክሬታሪ ፌዝ ይጀምራል ማለት ነው። ኢንዶሜትሪየም ጋር ምንም ነገር ካልተፈጠረ ጀስት ኮርፐስ ሉቲየም ማች የምትዋያት ብሬክዳውን ታደርግና ፕሮጀስትሮንም ኤስትሮጅንም ዝቅ ይላል። ከዛ በኋላ ጀስት ማህፀንጋ የተሰራው ኢንዶሜትሪየም እንዳለ እንትን ያለው ይደመሰስና እንደ አዲስ ሳይክል ሀ ብሎ ይጀምራል ማለት ነው። እርግዝና ከተፈጠረ ደግሞ ማለት ነው ፕላሴንታ ቴኮቨር እስኪያደርግ እች ፕሮፌስ ሉቴን ፕሮጀስትሮንን ፕሮዲስ ታደርግልናለች። ስለዚህ መቼ ነው እርግዝና የሚፈጠረው የሚለውን ለማየት ማነው ሁለቱ ፌዞች ፎሊኩላር እና ሉቲያል ፌዝ ለሁለት ፎሊኩላር ቫሪ ታደርጋለች በየሰቡ ሀያ አራት ቀን ከሆነ የሆነ ሰው ሳይክል ማለት ነው ያኛው 10 ቀን ሊሆን ይችላል፣ 11 ቀን። ሉቲያል ፌዝ ግን ማለት ነው ሁል ጊዜ ኮንስታንት ናት፣ 14 ቀን ናት። ይቺ ኮርፐስ ሉቲየም ከመጣች ጀምሮ ፕሮጀስትሮን አምርታ ምንም ነገር ሳይፈጠር ተስፋ እስክትቆርጥ 14 ቀን ብቻ ስለሚፈጅ ማለት ነው ያችኛዋ ቫሪ ታረጋለች። ለዛ ነው የአንዳንድ ሰው ፔሬድ 21 ቀን፣ የአንዳንድ ሰው ፔሬድ 30 ቀን የተለያየ የሚሆነው ፎሊኩላር ፌዝ ላይ ነው ቫሪ የሚያደርገው። ስለዚህ ካልኩሌት ለማድረግ መቼ ነው እርግዝና ሊፈጠር የሚችለው የሚለውን ካልኩሌት የምናደርገው ከመጨረሻ ከሚመጣበት ቀን ወደኋላ 14 ቀን ስንቆጥር የዛኔ ኦቪሌሽን የተፈጠረበት ቀን ነው። ከዛ በኋላ 5 6 በኋላ ስትሄዱ ዳት ስ እርግዝና ሊፈጠርበት ኦቭዩሌሽን የሚፈጠርበት ሰዓት። ስለዚህ ይህንን ቀናቶቹን ካወቅም በኋላ ራሱ ማስታወስ ያለብን ነገር ምንድነው ስፐርም በሴት ሰውነት ውስጥ ሆኖ ከአምስት እስከ ስድስት ቀን መቆየት ይችላል። ስለዚህ ፔሪል የሆናችሁ ራሱ ግንኙነት እያደረጋችሁ ከሆነ እንቁላሏ ዝግጁት ክትሆን ድረስ ማለት ነው እዛ ቁጭ ብለው እየተንቀለቀሉ ገን እየጠበቁ ነው so that's why ይህንን ቫሪያብሊቲ ከዛ በኋላ በብዙ ነገር ደግሞ አፌክት ሊሆን ይችላል። የአንድ ሰው ሆርሞን፣ ጭንቀት ካለ፣ በሽታ ካለ የሁላችንም ሳይክል ሊዘባ ስለሚችል ሪላይብል የሆነ ሲስተም አይደለም። ግን ሌላ አማራጭ ከሌለ ና ሁሉም ነገር ካልተስማማችሁ ግዴታ ከሆነ ሲስተማችሁን፣ ቀናችሁን በደንብ ወቁት። ሁሌ ፔሪድ የሚመጣበትን ኮንስታንት ቀን ካወቃችሁት ከሱ አስራ አራት ቀን ወደኋላ ኋላ ስትን ስትሉ ኦቪሌሽን የሚፈጠርበት ቀን ነው። ከእሱ ከአምስት ከስድስት ቀን ያለው ሰዓት ላይ ፈርታይል የመሆን ቻንሳችሁ ከፍተኛ ነው ማለት ነው።